ሰላም ሰላም እንዴ ናችሁ? የወንድማችን አፖስቴት ፕሮፌት ይባላል በቱርካዊ ነው። ከዛም ወደ ጀርመን በመሄድ እስልምናን ሲያሰራጭ ከቆየ በኋላ ምርምር ሲያደርግ አላህ እንደሸወደው በገባው ጊዜ ወጣ። ከዛም ኤቲስት ሁኖ ለብዙ ጊዜ ሚስቱንም ያገባት ክርስቲያን ነበረች። ኤቲስት አርጓት ክርስትና ወጣ። እሷም ብዙ ጊዜ ከቆዩ በኋላ አሁን ኢየሱስ ክርስቶስን እሱም ተቀብሎ እሷም ተመለሰች ማለት ነው። እና ክርስቶስን ካገኘ በኋላ አላህን እንትን ይለዋል፣ ይገዳደረዋል። እስኪ እንስማ ምንድን ነው የሚለው? የአረቦች አምላክ የካባ ጌታ ጣዖት ይመለክ የነበረበትን ቦታ መኖሪያ አድርገህ የወሰድክ አሏህ ሞ ሞን የላክ ነብይ ነው ብለ ሞን የላከው ሙሐመድ ለማለት ነው። ይህኛው አሊ ዳዋ ነው። አሊ ዳዋ የለንደን የእስልምና እንትን ዳዋ ዋና አስኪያጅ ማለት ነው። ከሙሐመድ ሂጃብ ጋር ሁነው እና እንግዲህ እንትን እያለ ይህን ትሪኒቲን እንትን እያለ እሱ ደግሞ ኦኬ ወደ ትሪኒቲ ከመምጣት በፊት ወደ አላህ እንጸልይ ነው የሚለው። እሺ እየጸልየ ነው እንግዲህ አንተ እውነተኛ አምላክ ከሆንግ እስልምናም እውነት ከሆነ፣ እኔም ያለ በውሸት ስለ ስልምናና ስለ አንተ እየተናገርኩ ከሆነ ስለ ስልምና እየዋሸሁ በሐሰተኛ ሐሰተኛ ሁኜ ብገኝ ስተት ሰርቼ ብገኝ

አስቆምኩ ወይ ነው የሚለው። ሰት አስሩ ሴከንዶች አለፉ። ስለዚህ አላህ ውሸት ነው አላህ ውሸቱን ነው የመሐመድ አላህ እንትን አለካውም ማለት ነው። ምክንያቱም በኢየሱስ እንደተጠበቀ ያውቃል። ደህና ሁኑልኝ። ጌታ ከእናንተ ጋር ይሁን።